ዓለም በአንድ ድምጽ ስለሱ ብታወራ ሊገሉት ከሚፈልጉ ሰዎች በቁጥር የበለጡ አይመስለኝም። በምዕራባውያን ጭንቅላት የተሳለው ስለ አፍሪካውያን ያነሰ አመለካከት በዚህ መሪ ምክንያት እየቀነሰ ይመስለኛል። ወደ ስልጣን ከመጣ ገና ሁለት አመቱ ነው። ገና የ32 ዓመት አፍላ ወጣትም ነው። የአፍሪካዊቱ ሀገር የቅርብ ጊዜ መሪዋ ነው። ስሙ ኢብራሂም ቴዮሬራ ይባላል። የሚራቢያን ስራ በግልጽ ይቃወማል። ኢብራሂም ተሮይራ በሃይማኖቱ ሙስሊም ነው። ከአንድ ደሃ ቤተሰብ የተገኘ በቀለም ትምህርቱ መላው አገሩ እዩት ያን ጎበዙን ልጅ እያሉትና እያሞካሹት ያደገ ዩኒቨርሲቲም ገብቶ በማዕረግ የተመረቀ ዲግሪንና ማረጉን አስቀምጦ ወደ ስራ ሳይሆን ወደ ውትድርና ማሰልጠኛ መራ። ትልቅ የአገር ባለ ራእይ ነው ልጁ። የነካ ሁሉ ይባረክለታል። ጎረቤት ሀገራትም ሳይቀር እንደ መሪያቸው ይመለከታሉ። ይህ ቆራጡ መሪ ዙፋን ላይ ከወጣ ወዲህ ብዙ ነገር ተቀይሯል። አሁን በቀደምለት ከአሜሪካን የሚገባውን ቦንዳ ልብስ ወይንም ሰልባጭ እንዳይገባ አግዷል። አፍሪካ ሀገር እንጂ ቆሻሻ መጣ አይደለችም በማለት ሙሉ የሀገሩን ሕዝብ በሀገር ውስጥ የተመረተ ልብስ እንዲለብስም አድርጓል። ቡርኪና ፋሶ 70 ፐርሰንት የሚሸፍነው ሕዝብ ሙስሊም ነው። መሪ ራሱ ሙስሊም እንደሆነ ተናግሬ ያለሁ። መሪው የሰውን አመለካከት ቀድሞ የሚያውቅ ይመስለኛል። የሳውዲ አረቢያ መንግስት በሀገሪቱ ላይ መስጊዶችን በማሰራት ላግሳችሁ ትላችኋለች። መሪው ግን አሁን ላይ በሀገሪቱ ያሉት መስጊዶች ከበቂም በላይ ስለሆኑ መስጊድ አንፈልግም፣ ፍላጎታችሁ መርዳት ከሆነ መንገድ ስሩልኝ በማለት እስላሚክ ስቴት የሆነውን መሪ የሳውዲ አረቢያ ንጉሥ አሸማቆታል። በዚህም ሳያበቃ በሀገሪቱ ሌላ አዲስ ህግ አወጣ። አንዲት ህይወትን የምትሰጥናት ለምትወልድበት ሆስፒታል ምንም አይነት ገንዘብ መክፈል የለባትም ስል አለምን ያነጋገረ አዲስ ህግም ጽፏል። እብራሂም በሁለት ዓመታት ውስጥ ከአስር በላይ የግድያ ሙከራ ተደርጎበታል። ነገር ግን እርሱ ምንም አይነት ፍራቻ አላሳየም። ለምን ተብሎ ሲጠየቅም የሀገሬ እናቶች ጸሎት ከእኔ ጋር ነው፣ ለዛ ነው የማልፈራውም እኔ ደግሞ የአገሬ እናቶች ጸሎት ከእኔ ጋር እያለ መቼም አልሞትም ስል ተናግሯል። እኔ ምላችሁ እኔን ብቻ ነው። ግን ይህ መሪ ከዛሬ ሰባት ዓመት በፊት በአገራችን ብቅ ያለውን የአሁኑ ብዙ ኩነኔ እያስተናገደ ያለውን ዶክተር አብይ አህመድን የሚመስለኝ፣ ብዙ ለመስራት በሞከርክ ቁጥር ብዙዎች ሊገሉ ይፈልጋሉ። መልካም ስታደርግ አብዛኞቹ የሚወዱ ቢመስሉም፣ ያ እጥፍ የሚሆን ደግሞ ሊያጠፋና ስምን ሊያበላሽ ይጥራል። ይህ መሪ እየወደቀች ያለችን ቡርኪናፋሶን ለማቅናት ከወታደራዊ ማሰልጠኛ ጀምሮ ሕልም ሰንቆ የተንቀሳቀሰ ቢሆንም ከሚራቢያን ሰይራ በተሰራው ብዙ ግድያ ሙከራዎችና ተኩሶች እያመለጠ በየጎረቤት አገር ሳይቀር እናትና አባት ደረት እየደቁ የሚያደንቁት ትልቅ መሪ መሆኑም ታይቷል። ታዲያ የቡርኪናፋሶ ሕዝብ በአንድ ድምፅ ወዶት ይህ ሁሉ ማለትም በሁለት ዓመታት ውስጥ ይሄንን የሚያክል የግድያ ሙከራ የተደረገበት ምን ቢያጠፋ ነው ብላችሁ አልጠየቃችሁ። እኔ ግን አንድ ነገር ይመስለኝ፣ ሊገሉት የሚፈልጉት ሳልባጁ እንዳይገባ የከለከላቸው አሜሪካን፣ መስጊድ አናሰራም ብሎ ያሉት የአረብ መንግስት ወይንም ደግሞ በተለያየ ስራ አገር ቡርክና ፋሶን ፈልጎ ጥቅም የተከለከሉ ሌላ መንግስታት እንጂ ያገሩ ዜጋ አይመስልም። ቢሆንም ግን ቅጥረኛ የሆኑ አገሩ ልጆች ቶክስ እንደከፈቱበትና በቁጥጥር ስር ውለው እየተመረመሩ እንዳለ መረጃዎች ያሳያሉ። ሊገሉት የፈለጉ አገሩ መንግስት ቢሆንም በጀት መዳቢውና አስገዳዊ አካል ግን ከሚራባውያን እንዳራቁ ብዙዎቹ ግምት ጥሏል። መልካም ነገር ለማድረግ በተነሳ ቁጥር ሁሉም ሰው ይወደኛል ብለ አታስብ። ምክንያቱም አንተ ሰው እንጂ መልአክ አይደለም መጠላት ግድ ነው። ይህ አፍላ ወጣት መሪው ለሀገሩ ያቀደውን እህል ከዳር ያደርሳል ወይስ ሊገሉት በሚፈልጉ ኃይል ይገደላል። ይህ ያልታወቀ ጉዳይ ነው። እስካሁን ግን ስለ ጀግንነቱና ስለ ጀብዱ ሙሉ ዓለም እየተነጋገረ ይገኛል። ከእሱ በፊት የነበረው ቶማስ አንካራም እንደዚህ አይነት እጣ ፈንታ ገጥሞታል። አፍሪካውያን ጀግና እንዲሆኑ የማይፈልጉ ምዕራባውያን ብዙ ሴራዎችን ያሴሩብናል። ታዲያ ከዚህ ማምለጥ የምንችለው እኛ ብንሆንም ደግሞ የምዕራባውያን ሴራ እጅግ የላቀ የሚያደርገው የሚጠቀሙብን እኛውኑ አፍሪካውያንን መሆኑ ነው። ይህን ነገር በተመለከተን ጊዜ ምን ይሰማን እንደሆነ አላቅ። ለዛም ነው የኛው መሪ አንድ ሰሞን እንደ መልአክ ያጨበጨብን ሁላችንም የዘፈንለት እና የገጠምንለት የለውጥ መሪ ያልነው የብልጽግናው መስራች የሆነ ዶክተር አብይ አህመድም በተደጋጋሚ የግድያ ሙከራ ሲደረግ ነበር። ሞካሪዎች የኛ ሰዎችም ቢሆን የምዕራባውያን እጅ ሊኖርበት እንደሚችል ግን የማይጠረጠር ሐቅ ሆኖ ተገኝቷል። ውድ የተወደዳችሁ የጃሾ ቤተሰቦች እንደዚህ አይነት አዳዲስ መረጃዎች የማቀርብበት ቻናል ስለሆነ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ እንዲሁም ቪዲዮ ከተመቻችሁ ላይክ እና ሐሳብ አስተያየታችሁን በኮመንት እንደዚህ አይነት መረጃ እንድደርሳችሁ ደግሞ ዳውል ምልክቷን ማብራቱን እንዳረሱ። ይህ ጃሾ ሚዲያ ነው።